ሰላም ጤና ይስጥልን፣ እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን፣ እንደምናላችሁልን ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጭ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ወደ እናንተም የምናደርስ ነው የሚሆነው። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ነው ወደ እናንተ የምናደርሰው። አርሰናል፣ ማንቸስተር ዩናይትድ፣ ቸልሲ፣ ሊቨርፑል ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እንዳሳለን አብራችሁኝ ንትቆዩ በአክብሮት ጋብዛለሁ። ፏድባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። አብራችኝ ቆዩ። ወደ ቀዳሚው መረጃዎችን እናምራ። ሊቨርፑልን የተመለከተ መረጃን በማስቀደም እንጀምር። የሊቨርፑል እንግዲህ የጀረሚ ፍሬምፖንግን ማስፈረሙን ዛሬ በይፋም ያስታውቃል ተብሎ ይታሰባል። በተመሳሳይ የትሬንት አሌክዛንደር አርኖልድ መልቀቅና ከሪያል ማድሪድ ጋር መቀላቀሉም ይፋዊ ዜና ይፋ ሆኗል የሚሉ መረጃዎች እየወጡ ይገኛሉ። ሊቨርፑል እንግዲህ ዛሬም ጀረሚ ፍሬምፖንግን ማስፈረሙን በይፋ ይገልጻል ተብሎ እንደሚጠበቅ ነው ዘገባዎች ግን እየጠቆሙት ሊቨርፑል ለፍሎሪያን ቬርትስም ቋሚ የዝውውር ሂሳብ 100 ሚሊዮን ፓውንድ እንዳቀረበ ነው ዘገባዎች የሚያሳዩት። በተጨማሪም ከ10-12 ሚሊዮን ፓውንድም ከአፈጻጸም ጋር በተያዙ ጉርሻዎችም ይጨመራሉ ተብሎ እየታሰበ ይገኛል ክፍተቱን የበለጠ ለማጥበብ ና በፍጥነት ስምምነት ላይ ለመድረስም ድርድር እየተካሄደ እንደሆነ መረጃዎች ያሳያሉ ባየር ሌቨርኩዘን የ150 ሚሊዮን ዩሮ የዝውውር ሂሳብ እየጠየቀ ነው ሊቨርፑሎች አጠቃላይ ፓኬጁን ወደ 135 ሚሊዮን ዩሮ ለማውረድም እየሞከሩ እንዳሉ ነው ቢልድ የተባለው የመረጃ ምንጭ እየገለጸም የሚገኘው አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ አርሰናል የተጫዋቹን ውል ለማራዘም በጣም ቀርበዋል። አርሰናሎች የብራዚላዊውን የተከላካይ ስፍራ ተጫዋቻቸው ጋብርኤል መጋሌሽን ኮንትራት ለማራዘም መቀረባቸው ነው ዘ አትሌቲክ ያስነበበው። ጋብርኤል ጋብሪኤል መጋሌሽ በአርሰናል ቤት ያለው ውል በሁለት ሺህ ሀያ ሰባት የሚያበቃ ሲሆን አሁን ላይ እንግዲህ የረጅም ጊዜ ኮንትራት እንደሚፈርምም ነው እየተነገረ የሚገኘው። ከአምስት ዓመታት በፊት ከሊል እንግዲህ አርሰናልን የተቀላቀለው ጋብሪኤል መጋሌሽ እንግዲህ በአርሰናል ሁለት መቶ አስር ጨዋታዎችን ማድረግ ችሏል። ሀያ ጎሎችንም እንዲሁ አስቆጥሯል። በተለይ ዘንድሮ በርከታ ያሉ ጭንቅላት ኳሶችን ሲያስቆጥር እንደነበር የምናስታውሰው ነው። በአሰልጣኝ ሚኬል አርቴታ ምርጡ ተከላካይ ተብሎ የሚወደሰው ጋብርኤል መጋለሽ አርሰናል በዚህ ዓመት በሊጉ ሁለተኛ ደረጃን ይዞ ሲያጠናቀቅም ወሳኝ ሚና ከነበራቸው ተጫዋቾች መካከል አንደኛው እንደሆነ በረካቶች የሚያነሱት ነው። አርሰናል በተጨማሪም የሌላኛውን ወሳኝ ተከላካይም ዊሊያም ሰሊባንም ኮንትራት ለማድረሰም ንግግር መጀመራቸው የሚታወቅ ጉዳይ ነው። በተለይ ደግሞ ተጫዋቹ በሪያል ማድሪድ በጥብቅ መፈለጉ ዊሊያም ሳሊባን ቶሎ ኮንትራቱን እንዲያራዝሙለት ምክንያት ሊሆናቸው እንደሚችል ጭምር ነው እየተገለጸ የሚገኘውና አርሰናል የተከላካይ ስፍራ ተጫዋቾቹን ኮንትራት በማደስ ላይም እየተጠመደ እንዳለ ነው መረጃዎች የሚያሳዩ ቶማስ ፓርቲንም እንዲሁ ኮንትራቱን ለማራዘምም ከስምምነት እንደደረሱ ጭምር የሚያሳዩ መረጃዎች እየወጡ ይገኛሉ። ሌላኛው ሪያል ማድሪድ እያንዣበበበት የሚገኘው ተጫዋች ማይልስ ሉዊስ ስኬሊ ነው። የስፔኑ ክለብ ሪያል ማድሪድ የአርሰናሉን የመስመር ተጫዋች የሆነው ሉዊስ ስኬሊን የማስፈረም ፍላጎት እንዳለው ነው ጋርዲያን የተባለው የመረጃ ምንጭ የገለጸው። እንግሊዛዊው የመስመር ተጫዋች ልዊስ ስኬሊ በአርሰናል ቤት እስከ 2026 ድረስ የሚያቆይ ኮንትራት አለው። ይሁን እንጂ አርሰናሎች አሁን ላይ ውሉን ለማራዘም እያደረጉ የሚገኙት ድርድር በጥሩ ሁኔታ እየተጓዘ እንደሆነ ነው ዘገባው ላይ እየተጠቆመው። ሎስ ብላንኮቹ በበኩላቸው የልዊስ ስኬሊን ኮንትራት ማራዘም ሁኔታን እየተከታተሉ መሆኑ ተነግሯል። ሪያል ማድሪድ ዝውውሩን ከተሳካላቸው ተጫዋቹን በሚቀጥሉት ክረምትም ውሉ እንግዲህ ሲጠናቀቅም በነፃ ማስፈረም እንደሚፈልጉ ጭምር ነው መረጃዎች እያሳዩ የሚገኙት። አርሰናሎች ለቤንጃሚን ሼስኮ ዝውውር የመጀመሪያ ንግግሮችን ለመጀመር እንቅስቃሴ ማድረጋቸውን ፋብሪሲዮ ሮማኖ ይገልጻል። አሁን ላይ ቤንጃሚን ሸስኮ የአርቴታና የአሰልጣኝ ቡድኑ ቀዳሚ ተመራጭ ነው ተብሎ ይታሰባል። በሜይ 2024 እና በጃንዋሪ የዝውውር ጥያቄዎችም ውድቅ ተደርገው ነበር። አሁን ላይ ግን ቤንጃሚን ሸስኮ አረብ ለፕዚሽን ይለቃል ተብሎ ይታሰባል። አርሰናል ደግሞ በቦታው ላይ ተገኝቷል ብሏል ፋብሪሲዮ ሮማኖ በመረጃው የአርሰናል የግራ መስመር አጥቂን የሚያስፈርም ከሆነ አርሰናል እንግዲህ ቀድሞ የሚሰጡት ጉዳይ ኒኮ ዊሊያምስን ይሆናል ተብሎ እንደሚጠበቅ ነው ዘገባዎች የሚያሳዩት። አርሰናል የግራ መስመር አጥቂን የሚያስፈርም ከሆነ ቀድሞ እንግዲህ ኒኮ ዊሊያምስን እንደሚያናገረው ጭምር ነው። ቻርልስ ዋትስ መረጃውን ያጋራው። አርሰናሎች እና ቻልሲዎች ሁለቱም እንግዲህ የሪያል ማድሪዱን የክንፍ መስመር ተጫዋች ሮድሪጎ ጓይሽን አሁንም እየተከታተሉት እንዳሉ መረጃዎች ያሳያሉ። ሎስ ብላንኮቹ የ24 ዓመቱን ተጫዋች እንግዲህ የወደፊት ቆይታው ላይም እስካሁን ምንም አይነት ውሳኔን አልወሰኑም። አርሰናሎች እስካሁን መደበኛ ያልሆኑ ንግግሮችን ያደረጉ ሲሆን፣ ሰሚያዎቹ ግን ይህንን እርምጃ በቅርቡ እንደሚወስዱት ይጠበቃል ተብሎ ነው የሚታሰበው። የዝውውሩን ለማጠናቀቅም 100 ሚሊዮን ዩሮ ገደማ እንዲሁ ያስፈልጋቸዋል ተብሎ እንደሚታሰብ መረጃዎች ያሳያሉ። ከቀናት በፊት በለንደን ከአርቢ ለፕዚግ ስራ አስኪያጅ እና ከአንድሪያ ቤርታ መካከልም ንግግሮች ተደርገው ነበር። አርሰናል የቤንጃሚን ሼስኮን ሙሉ የውል ማፍረሻ 80 ሚሊዮን ዩሮ አካባቢ የመክፈል ፍላጎት ይኑራቸው አይኑራቸው አይታወቅም። አሁን ላይ ግን ስለ ክፍያ መዋቅሮች ንግግሮችን ማድረግ ጀምረዋል። ቪክተር የውከርሽ አሁንም ቢሆን በአርሰናል የአጥቂ ዝርዝር ውስጥ የሚገኛል ተብሎ እንደሚጠበቅ ነው። ፍሎሪያን ፕላይተንበርግ መረጃውን ያጋራ ነው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን አሁን ላይ እናንሳ። ብሩኖ ሚጌል ፈርናንዴስ እንግዲህ ከሳዑዲው ክለብ አልሂላል ጋር አሁንም ስሙ መነሳቱ ቀጥሏል። የማንቸስተር ዩናይትድ ዋንበል ብሩኖ ሚጌል ፈርናንዴስ ከሳዑዲ አረቢያው ክለብ አልሂላል የቀረበለትን ጥያቄም እያሰበበት እንደሚገኝ ነው ዘ አትሌቲክ እየገለጸ የሚገኘው። የብሩኖ ሚጌል ፈርናንዴዝ ወኪል ለድርድር ወደ ሳዑዲ አረቢያ መብረሩ ሲገለጽ፣ አልሂላል በበኩሉ ለዝውውር መሳካትም ከፍተኛ ጥረት ላይ መሆናቸውም ነው እየተነገረ የሚገኘው። አሁን ላይ እንግዲህ የብሩኖ ፈርናንዴስ ማንቸስተር ዩናይትድን መልቀቅ የተረጋገጠ ነገር ባይኖረውም ተጫዋቹ ግን ዝውውሩን በአማራጭነት መያዙ ነው እየተነገረ የሚገኘው። አልሂላል ለብሩኖ ፈርናንዴስ በአመት 25 ሚሊዮን ፓውንድ ማቅረባቸው ተያይዞ የተገለጸ ሲሆን ለማንቸስተር ዩናይትድ 80 ሚሊዮን ዩሮ ለማቅረብም መዘጋጀታቸው ነው የሚጠቀመው። ብሩኖ ፈርናንዴስ ከዩሮፓ ሊግ የፍጻሜ ጨዋታ በኋላ በሰጡ አስተያየትም ክለቡን የሚለቅበት እድል እንዳለም እንዲሁ ገልጾ እንደነበር ይታወሳል። እና አሁን ላይ እንግዲህ ማንቸስተር ዩናይትዶች ይህንን ተጫዋች ያቆዩታል ወይስ ደግሞ ይለቁታል የሚለው ጉዳይ በበርካቶች ሀሳቦቻቸውን እያንሸራሸሩበት የሚገኝ ርዕሰ ጉዳይ እንደሆነ ነው እየተገለጸ የሚገኘው። ውድ ቤተሰቦቻችን፣ ሌላኛው ከማንቸስተር ዩናይትድ ጋር የምናነሳው ጉዳይ ደግሞ ብዙ ተጫዋቾች ቡድኑን ይለቃሉ ብለዋል። ሃሪ መጓየር የማንቸስተር ዩናይትዱ የመሀል ተከላካይ የሆነው ሀሪ መጓየር በቀጣይ ቀናት እንግዲህ በተከታ ያሉ ተጫዋቾች ማንቸስተር ዩናይትድን እንደሚለቁ ነው እየተናገረ የሚገኘው ማንቸስተር ዩናይትድ ውስጥ ያለነው አሁን ላይ ያለንበት ደረጃን ልንቀበሉ ልንቀበለው አንችልም ሲል ሀሪ ማጓይር አስቴቱን ሰጥቷል ሀሪ ማጓይር ያክልና ነገሮችን መቀየር አለብን ያለ ሲሆን ክለቡን እንግዲህ ለቀው የሚሄዱ በርከት ያሉ ተጫዋቾችም ይኖራሉ ሲልም ጭምር ነው የተናገረው ዩሮፓ ሊግ ላይ የበለጠ ጥራት እንግዲህ ስላደረግን በሊጉ በዚህ ዓመትም ጥሩ ውጤት አላስመዘገብንም ነገር ግን ይህንን ሰበብ ማድረግም አልፈልግም ሲል ነው ሀሪ ማጓይር የተናገረው ሰዎች ሩበናሞሪም ሞይም ችሎታ የሌለው መጥፎ አሰልጣኝ ነው ብለው ይጠሩታል ብሏል፣ አንድሬ ኦናና። ነገር ግን ሩበናሞሪም ሀሳብ ያለው አሰልጣኝ ነው፣ የራሱን አጫወት ለመተግበር የሚጥር በራሱ የጨዋታ ፍልስፍና ላይ የሚጸና ሰው ነው። እሱ እንግዲህ እኛ ከሱ ፍልስፍና ጋር መላመድ መቻል ይኖርብናል እንጂ በጣም ቆንጆ አሰልጣኝ ወይም ጥሩ አሰልጣኝ እንደሆነ እርግጠኛ እኔ፣ ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው አንድሬ ኦናና። እኛ ትልቅ የሆነ መሻሻልና ለውጥ ያስፈልገናል። እናም ለለውጥ እየመጣን እንገኛለን። በማንቸስተር ዩናይትድ ቤት ውስጥ እንዲሁ በስኳዳችን ላይ ተጫዋቾች የማንቸስተር ዩናይትድ መለያን ለመልበስናም ለማንቸስተር ዩናይትድ ለመጫወትም በአእምሮም ጠንካራና ዝግጁ መሆን ይጠበቅባቸዋል ሲል ያለው ደግሞ ዲየጎ ዳሎ ነው። የሰሜን ለንደኑ ክለብ አርሰናል ስዊድናዊውን አጥቂ ቪክተር ዮከርሽ ላይ ከፍተኛ ፍላጎት እንደነበራቸው የታወቀ ጉዳይ ነው። ነገር ግን አሁን ላይ ፋብሪት ሲሮማኖ ባጋራው መረጃ መሰረት አርሰናሎች ፊታቸውን ወደ ስሎቬኒያዊው የአረብ ለብዚሽ የፊት መስመር አጥቂ ቤንጃሚን ሼስኳ ዙረዋል። ድርድርም ለመጀመር በዝግጅት ላይ እንደሆኑ ነው የሚነገረው። የማንቸስተር ዩናይትድ ዋነኛ የመሀል አጥቂ ዝውውር ኢላማ የነበረው ሊያም ዴላፕ ወደ ቸልሲ ያመርቷል። ከዚህ በፊት ማንቸስተር ዩናይትድ ሶስት ዋና የፊት መስመር ተሰላፊ እጩ ተጫዋቾች ያሉት ተብሎ በስፋትም ተዘግቦ እንደነበር የምናስታውሰው ነው። ነገር ግን አሁን ላይ ይህንን ተጫዋች ለማስፈረም ሙከራዎችን ያደርጋል ተብሎ እንደሚጠበቅ ነው ዘገባዎች እያሳዩ የሚገኙት። ከዚህ በፊት ማንቸስተር ዩናይትድ ሶስት የዋና ፊት መስመር ተጫዋቾች እንግዲህ ይኖሩታል ተብሎ ይታሰብ ነበር፤ ሊያም ዴላፕ፣ ቪክተር ኦስሜን ና ቪክተር የውከርሽ በዚህ ሰዓት ማንቸስተር ዩናይትድ የትኛውን አጥቂ ወደ ክለቡ የሚቀላቀል እንደሆነ እስካሁን አልታወቀም። ሊያም ዴላ ፖሎ ቸልሲ መምራቱ እየተረጋገጠ ነው። የቪክተር ኦስሜን እና የቪክተር ዮከርሽ ጉዳይ ደግሞ የለየ ነገር የለም። ቪክተር ዮከርሽ በተለይ ወደ ማንቸስተር ዩናይትድ ለመምጣት ቢፈልግም ነገር ግን የአውሮፓ ቻምፒየንስ ሊግ ተሳታፊ አለመሆናቸው ደግሞ እንግዲህ ጥያቄ ምልክት ውስጥ ይከተዋል። ቸልሲዎች በሳንቾ የወደፊት ጣፈንታ ላይ የመጨረሻ ውሳኔ ከማድረጋቸው በፊት የደሞዝ ጥያቄዎችን እንደ ወሳኝ ሁነትን በመረዳት ከወኪሎቹ ጋር በንቃት እየተደራደሩ ነው። ሰሚያዎቹ ሳንቾ በዩናይትድ የሚከፈለው አይነት ደሞዝም በጭራሽ መክፈል እንደማይፈልጉ ነው የሚነገረው። ሆኖም ግን ንግግሮች እንደቀጠሉ ናቸው። የመጨረሻ ውሳኔውም ከጥቂት ቀናት በኋላ የሚደረግ ይሆናል። የመረጃ ምንጮች እንደገለጹት ከሆነ አሁን ላይ እንግዲህም ማንቸስተር ዩናይትዶች ይህንን ተጫዋች የሚመለስ ከሆነ መሸጣቸው አይቀሬ ነው። ቼልሲዎች ደግሞ ለማቆየት እንግዲህ ተጫዋቹ ጋር ድርድር በደሞዝ ጉዳይ ላይ ሊያደርጉ እንደሚችሉ ነው እየተነገረ የሚገኘው። የሪያል ቤቲስ ሰዎች በቀጣይ ሳምንት በብራዚላዊው የመስመር አጥቂ አንቶኒ ሳንቶስ ዙሪያ ከማንቸስተር ዩናይትድ ጋር ንግግር ለማድረግ ወደ እንግሊዝ ይጓዛሉ ተብለዋል። የስፔኑ ክለብ ሰዎችም ሁለት አማራጮችን ይዘው የሚመጡ ሲሆን የመጀመሪያው አማራጭ ተጫዋቹን በውሰት ውል ለተጨማሪ ዓመት ማስፈረም ወይም ደግሞ በሁለተኛው አማራጭ የተጫዋቹን ብቃት ታይቶ የመግዛት ግዴታ ባለበት የውሰት ውልም ማስፈረም መሆኑ ነው ዘገባዎቹ እያሳዩ የሚገኙት። ማንቸስተር ዩናይትድ የመሃል አጥቂ ቦታ የሚጫወቱ በዝውውር መስኮቱ ላይ ቅድሚያ የሚሰጧቸው ታርጌቶች በቅርቡ ውሳኔ ያስተላልፋሉ። ቪክተር ዮከርሽ ሁሌም ቢሆን በማንቸስተር ዩናይትድ እቅድ ውስጥ የነበረ ተጫዋች ነው። ነገር ግን ቪክተር ዮከርሽ ያለ ቻምፒየንስ ሊግ ተሳትፎ ማስፈረም መቻል አስቸጋሪ ሆናል ተብሎ ነው የሚጠበቀው። ሪያል ማድሪድን ደግሞ እንመልከት። ሪያል ማድሪድ ለተጫዋቹ ጉርሻ ሊሰጥ ነው። ሪያል ማድሪድ ለዓለም ክለቦቹ ዋንጫ ውድድር የሚያሸንፍ ከሆነም ለተጫዋቾቹ የጉርሻ ገንዘብ ለመስጠት ማሰቡ ይፋ ተደርጓል። የሎስ ብላንኮቹ ተጫዋቾች ዋንጫውን ካሸነፉ እያንዳንዳቸው አንድ ሚሊዮን ዩሮ ጉርሻ እንደሚሰጣቸው ነው የተነገረው። ፊፋ ለዓለም ክለቦቹ ዋንጫ ተሳትፎ የሚሰጠውን ገንዘብ ጨምሮ ለአሸናፊዎቹ አጠቃላይ አንድ ቢሊዮን ዶላር ለሽልማትነት ማዘጋጀቱም ይፋ ተደርጓል። ሊቨርፑል ከትሬንት አሌክዛንደር አርኖልድ ዝውውር ገንዘብ አግኝተዋል። ሪያል ማድሪድ እንግሊዛዊውን የመስመር ተጫዋች ትሬንት አሌክዛንደር አርኖልድን ከሊቨርፑል ማስፈረሙን በይፋ አስታውቋል። ሎስ ብላንኮቹ ትሬንት አሌክዛንደር አርኖልድን በዓለም ክለቦች ዋንጫ ውድድር ለማሳተፍም ከሊቨርፑል ጋር ከስምምነት መድረሳቸውን ዘ አትሌቲክ ዘግቧል። ሪያል ማድሪድ ለሊቨርፑል አስር ሚሊዮን ዩሮ በመክፈልም አሌክዛንደር አርኖልድን ውሉ ከማብቃቱ ቀደም ብለው መውሰድ ችለዋል። አሌክሳንደር አርኖልድ በነጻ ያጡት ሊቨርፑሎችም ማሁለ 10 ሚሊዮን ዩሮ ማግኘታቸውን አረጋግጠዋል። ሪያል ማድሪድ በአሌክዛንደር አርኖልድ ኮንትራት ውስጥ አንድ ቢሊዮን ዩሮ የውል ማፍረሻ ማካተታቸው ነው የተነገረው። የሪያል ማድሪድ ተጫዋችነቱ የተረጋገጠው አሌክዛንደር አርኖልድ በቀጣይ የ66 ቁጥር ማሊያን መልበስ እንደማይፈቀድለት ተገልጿል። በስፔን ላሊጋ ህግ መሠረት ተጫዋቾች ከ1 እስከ 25 ያለውን ቁጥር ብቻ እንዲጠቀሙ ይደረጋሉ። ይህንን ተከትሎ አሌክዛንደር አርኖልድ በሪያል ማድሪድ ቤት ከ1 እስከ 25 ካሉት ያልተያዙ ቁጥሮች ውስጥ አንዱን የሚለብስ ይሆናል። አሌክዛንደር አርኖልድ ከሊቨርፑል አካዳሚ ሲመጣ የተሰጠውን የ66 ቁጥር ማሊያን እስካሁን ድረስ እንደሚለብስ ይታወቃል። አርኖልድ ካሳየው ትልቅ እግር ኳሳዊ እድገት በኋላ አነስተኛ ቁጥር የመልበስ እድል ቢሰጠውም የመጣበትን ለማስታወስ ግን ቁጥሩን መልበስ እንግዲህ ቀጥሎ ነበር ተብሎ ይታሰባል። ሊቨርፑል ወጣት ተጫዋቾችን በፍጥነት ስኬታማ ሆን ብለው እንግዲህ እንዲያስቡና በሚያሳዩት እድገትም እንዲቀጥሉ እንዲረዳቸውም ትልቅ ቁጥር እንዲለብሱ ያደርጋሉ ተብሎ ነው የሚታሰበው። የአጥቂ አማካይ የሆነው የሪቨር ፕሌቱ ኮኮብ ማስታንቱኖ እንግዲህ በትውልድ ሀገሩ ጥሩ ውጤት በማስመዝገብ በአርጀንቲና ካሉ ታታሪና ወደፊትም ያበራሉ ተብለው ከሚታሰቡ እግር ኳስ ተጫዋቾች ውስጥ አንደኛው ነው ተብሎ ይታሰባል። ሪያል ማድሪድ በበኩሉ ስሙ ከተጫዋቹ ጋር ለረጅም ጊዜ ሲያያዝ ቆይቶ ነበር። ቢሆንም ግን ሪፖርቱ እንደሚጠቆመው ከሆነ ሪያል ማድሪድ ተጫዋቹን ለማስፈረም እስካሁን ምንም አይነት እንቅስቃሴ ግን አላደረገም። በተጫዋቹ ዝውውር ዙሪያ በሪያል ማድሪድና በሪቨር ፕሌት መካከል ምንም አይነት ይፋዊ ግንኙነት የለም። ማድሪድ ከተጫዋቹ ጋር ውይይት ቢያደርግም ንግግሩ ግን ወደ ተጨባጭ ፍላጎትም እንዳላደገ ነው የተነገረው። ሆኖም ግን ሪያል ማድሪድ በዚህ ወቅት እንደ አሌክሲ ማካሊስተርና ኤንዞ ፈርናንዴዝን ጨምሮ በርካታ ኮከቦችን ለማግኘት እና ደግሞ አማራጮቹንም ለማሳደግ ላይ እያተኮረ ይገኛል። ይህ በእንዲህ እንዳለ ሪያል ማድሪድ በዝውውር ገበያው ላይም ወጪ ቆጣቢ የመሀል ተጫዋቾችን አማራጮችን እየፈለገ ሲሆን ይህም ከአንጄሎ ስቲለር ጋር ስለሚነሱ ግምቶችም ተጨማሪ እንግዲህ የተለያዩ ነገሮችን ለማድረግም ሙከራዎችን እያደረገ ነው። ሪያል ማድሪድ የመሀል ክፍሉን ለማጠናከር በመስራት ላይ ይገኛል። ነገር ግን ክለቡ አንድ ውሳኔ ላይ ለመድረስ የተዘጋጀ ይመስላል። ይህም ክለቡ በጁድ ቤሊንጋም በፍሬድሪኮ ቫልቬርዴ ና አርዳ ጉሌር ላይም ሙሉ እምነቱን በመስጠት የመሀል ሜዳውን ቦታ በጥሩን ተሸፍናሉ ብሎ እንደሚያምን ነው። ካንዲና ሴር መረጃውን ያጋረው የቪያሪያሉ አሰልጣኝ ማርሴሊያኖ ጋርሲያ ይናገራሉ። በሻቪ አሎንዞ የሪያል ማድሪድ አሰልጣኝነት ሹመት ዙሪያ ነው ሀሳባቸውን የሰጡት። ይህ ተፈጥሯዊና የሚጠበቅ ነው። ምክንያቱም እሱ የሪያል ማድሪድ ተጫዋች ነበር፣ እንዲሁም ደግሞ ከሪያል ማድሪድ በተጨማሪ ለሌሎች ታላላቅ ክለቦችም መጫወት ችሏል። በአሰልጣኝነት ደግሞ በባየር ሌቨርኩዘን ያልተለመደና የማይታመን ጊዜ ያሳለፈ ሲሆን፣ ባየር ሚኒክን ለበርካታ ዓመታት ሻምፒዮን በሆነበት ሀገር ዋንጫ ማሸነፍ የቻለ አሰልጣኝ ነው። እናም በእኔ እምነት ሻቪ አሎንዞ ለሪያል ማድሪድ ጥሩ መፍትሄ ነው ብዬ አስባለሁ። እሱ ከተጫዋችነት በተጨማሪ በአሰልጣኝነትም ዋንጫ ማሸነፍ ማለት ምንም እንደሆነ ጠንቅቆ የሚያውቅ ሰው ነው ብሏል። ስለ ካርሎ አንቸሎቲ ከሪያል ማድሪድ ጋር ስለመለየትም ሲናገሩ በዚህ ጉዳይ ላይ በጣም አዝኛለሁ፣ ምክንያቱም አንቸሎቲ ለሙያው ትልቅ ክብር የሚሰጥ አሰልጣኝ መሆኑን አምነ አለው። ከነዚህም በተጨማሪ ደግሞ እሱ ብዙ ትልልቅ ዋንጫዎችን ማሸነፍ የቻለም ታላቅ አሰልጣኝ ነው። ስብእናውና ባህሪው ደግሞ ለብዙ ሰውም በተለይ ለእኔ ትልቅ ምሳሌ ነው። በአጠቃላይ አንቸሎቲ ላይ ብዙ ጥሩ ባህርያትን ትመለከታለህ። እናም ደግሞ ይህ አሰልጣኝ አሁን ላይ በሊጋችን ውስጥም አለመኖሩ በጣም አሳዛኝ ነው ሲልም ጭምር ነው የቪያር ያሉ አሰልጣኝ ሀሳባቸውን የሰጡት ማንቸስተር ሲቲን ደግሞ እንመልከት። ማንቸስተር ሲቲ ለቲጃኒ ራይንደርስ የመጀመሪያ ጥያቄ ለኤሲ ሚላን አቅርበዋል። ቦነሶችን ጨምሮ ስልሳ ሚሊዮን ዩሮ የሚጠጋ ፕሮፖዛል ካገኘም ኤሲ ሚላን አማካዩን ይለቁታል ተብሎ እንደሚታሰብ ይታወቃል። ማንቸስተር ሲቲና ኤሲ ሚላን ሰባ ሚሊዮን ዩሮ በሆነ ዋጋ ጉርሻን ጨምሮ በቲጃኒ ራይንደርስ ዝውውር ላይም ከስምምነት እንደደረሱ የሚያሳዩ መረጃዎች እየወጡ ነው። የመጨረሻ የአሰራር ሂደቶችን ብቻ በማጠናቀቅ ላይ እንደሚገኙ ነው ዘገባዎች እያሳዩ እንደሚገኙ የተጠቆመው። ማንቸስተር ሲቲ ግብ ጠባቂ አይት ኑሪንና እንዲሁ ሊቨርማንቶን ራይንደርሰንና ቸርኪን እነዚህን ማስፈረም የሚፈልጋል። ግብ ጠባቂ ቦታ ላይ አንድ ተጫዋች፣ እንዲሁ ደግሞ የብራይተሩን፣ የወልቭስን አይት ኑሪን፣ እንዲሁ ሊቨርማንቶን ራይንደርሰንና ቸርኪን እነዚህን ዝውውሮች እንግዲህ በፍጥነት ማጠናቀቅ እንደሚፈልግ ነው ፋብሪሲዮ ሮማኖ መረጃውን ይፋም ያደረገው። በሁለቱ ክለቦች መካከል የሚደረገው ድርድር የቀጠለ ሲሆን አሁንም ፋብሪዚዮ ሮማኖ ቲጃኒ ራይንደርስን ለማስፈረም እንግዲህ ማንቸስተር ሲቲዎች በጣም እንደቀረቡ የሚያሳይ መረጃን እየሰጠ ነው የሚገኘው። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳም። ሊያም ዴላፕ በቀጣይ 24 ሰዓታት ውስጥ ለቸልሲ ውል ይፈርማል። ኢብሰዊችታውንኢፕስዊች ታውን የሕክምና ሙከራዎችን እንዲያደርግን ፍቃድ ሰጥቶታል። ማንቸስተር ሲቲ ከተጫዋቹ ሽያጭም 30 በመቶ ይቀበላል። ምክንያቱም ከኢፕስዊች ታውን ጋር የተደረገ የውል ስምምነት አላቸው። የመለሰው የመግዛት አማራጭ በውል ውስጥም አይካተትም። ዴላፖ ለቸልሲ ይቀላቀላል ተብሎ እንደሚታሰብ ነው ፋብሪዚዮ ሮማኖ የገለጸው። ሊያም ዴላፕ ኤፕስ ዊች ታውን ከገባቸው ጎሎች መካከል 43 በመቶ የሚሆነውን ጎል ያስቆጠረው እሱ ነው ይህን ያስመዘገበው ላለመውረድ ከሚታገል እምብዛም የጎል እድሎች በማይፈጠሩለት ኢፕስዊች ታውን ነው ከነ ኮል ፓልመር ጋር ሲጫወት ደግሞ በጣም ጥሩ እድሎችን እንደሚያገኝ ነው በርካቶች የሚያነሱት በዴላፕ ብቻ ግን እንደማያበቁ ነው በርካቶች የሚያነሱት በቸልሲ በኩል ይህንንም በተመለከተ እንግዲህ ሁጎ ኤኬተኬንም ለማስፈረም ከሊቨርፑል ጋርም በቀጣዮቹ ቀናት እንደሚፎካከሩ ጭምር ፋብሪት ሲሮማኖ ይፋ አድርጎታል የሰሜን ለንደኑ ክለብ ቶትናም ሆትስፐርስ ለክሪስቶፈር ኢንኩንኩ ሁኔታ ጠይቀዋል። በአሁኑ ሰዓትም በፕሪምየር ሊጉ ለተጫዋቹ ተስማሚ ክለብ እንደመሆኑ ይሰማቸዋል ብለዋል ቤን ጃኮብስ በመረጃው። ኤሲ ሚላን የአሰልጣኝ ለውጥ ያደርጋል። የጣሊያን ሴሪኤው ክለብ ኤሲ ሚላን የቡድኑን ዋና አሰልጣኝ ሰርኪዮ ኮንሴሳውን ማሰናበታቸውን በይፋ አስታውቀዋል። የሀምሳ አምስት ዓመቱ አሰልጣኝ ሰርኪዮ ኮንሴሳው ከአምስት ወራት ኃላፊነት ቆይታ በኋላ ከስራቸው ተሰናብተዋል። አሰልጣኙ ከወራት በፊት ከወራት ቆይታ በኋላ የተሰናበቱትን አሰልጣኝ ፓብሎ ፎንሴን ካን ተክተው መሾማቸው የሚታወስ ነው። ኤሲ ሚላን በቦሎኛ ተሸንፎ የኮፓ ኢታሊያ ዋንጫን ማጣቱ ለአሰልጣኙ ስንብትም አንዱ ምክንያት እንደነበር ነው የሚነሳው። ኤሲ ሚላን በቀጣይ አሰልጣኝ ማሲሚሊያኖ አሌግሪን በኃላፊነት ለመሾምም ከስምምነት መድረሱን የሀገሪቱ መገናኛ ብዙሃን ዘግበዋል። እንግሊዝ መኖር ከባድ ነው ብለዋል ክሪስቲያን ሮሜሮ አርጀንቲናዊው የቶትናም የተከላካይ ስፍራ ተጫዋች የሆነው ክሪስቲያን ሮሜሮ እንግሊዝ ውስጥ መኖር በጣም ከባድ እንደሆነ ነው የሚናገረው። እንግሊዝ ለመኖር ከባድ ነው ያለው ሮሜሮ፣ ለእኔ ብቻ አይደለም፣ እኔ ወደ ልምምድ ሄጄ መስራትን እወዳለሁ፣ ነገር ግን ለቤተሰቤ በጣም ከባድ ነው ብለዋል። ለቤተሰቦቼ በጣም ከባድ ነው። ሁልጊዜም በዝናብና ቅዝቃዜ ምክንያት ዘግተው ነው የሚቀመጡት እነሱ እየተሰቃዩ ነው፣ ሲልም ሮሜሮ የሚናገረው አክሎም በላሊጋ መጫወት ፈልጋለሁ የምናፍቀው ነገር ነው። በቀጣይ ቻምፒየንስ ሊግን ማሳካት እፈልጋለሁ ሲልም ጭምር ተናግሯል። ስለዚህ ወደ ስፔን ክለቦች እንደሚያመራ በርካቶች ግምት እየሰጡ ነው። ሳምፕዶሪያ በሴሪ ቢ የመቆየት እድልን አግኝተዋል። የአንድ ጊዜ እንግዲህ የጣሊያን ሴሪ አሸናፊው ሳምፕዶሪያ በዛንዶሮድር ዘመን ወደ ጣሊያን ሴሪ ሲወርደው ነበር። አሁን ላይ ግን የሴሪ ቢው ክለብ ብሬሽያ ከደሞዝ ክፍያ ጋር በተያዘም አራት ነጥቦች እንደተቀነሱበት ተነግሯል። በዚህ ምክንያትም ክለቡ ወደ ሴሪ ሲ መውረዱን ሲያረጋግጥ፣ ሳምፕ ዶሪያ በበኩሉ ደረጃው ወደ 17 ከፍ ብሎለታል። ይህንን ተከትሎም ደግሞ ሳምፕ ዶሪያ በሴሪ ቢ ለመቆየትና ከሳለረንቲና ጋር የጥሎ ማለፍ ጨዋታ የማድረግ እድልም አግኝተዋል። በዚህም አመት እንግዲህ አራት እንዲሁም ደግሞ በሚቀጥለው አመት አራት አጠቃላይ ስምንት ነጥብ የተቀነሰባቸው ብሬሻ በበኩላቸው ይግባኝ ይጠይቃሉ ተብሎ እንደሚታሰብ ነው ዘገባው የሚያሳየው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላዳመጣችሁን ስለተከታተላችሁን፣ ስለምጽፉልን እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።